መንግስት የህዝቡን ጥያቄ ለመመለስ ዛሬም እንደ ትናንቱ በትጋት ይሰራል። የአማራ ክልል ህዝብ ባለፉት ጥቂት ዓመታት መክፈል የማይገባውን ውድ ዋጋ በጥቂት ጥቅመኞች ምክንያት እየከፈለ ይገኛል። የፋኖን ታሪካዊ አነሳስና ዓላማ ባልተከተለ አግባብ ራሳቸውን በፋኖ ስም የሚጠሩ ጽንፈኛ ኃይሎች በቀሰቀሱት ግጭት የአማራ ክልል ሰላምና ልማት ክፉኛ ተጎድቷል። ፋኖ ሀገር በባዕድ ወራሪ እጅ በወደቀችበትና ማዕከላዊ መንግስት በግዞት በቆየበት ወቅት ሀገርን ለማዳን የተደረገ ተጋድሎ የተራመደበት ድንቅ ስያሜ ነው። ባለፉት ጥቂት ዓመታት ግን የሀገሩንና የክልሉን መንግሥት ለማፍረስና የባዕዳንን ተልዕኮ ለማሳካት የተደራጁ ቡድኖች መጠሪያ ተደርጎ ሀገርንና ህዝብን ውድ ዋጋ አስከፍሏል። በሚሊዮኖች የሚቆጠሩ ታዳጊዎችን ከትምህርት ገበታ ነጥሏል። ሕዝብን ከልማት እንቅስቃሴዎች አሰናክሏል። የአማራ ክልል ሕዝብም የግጭት ጠማቂዎቹንና የተላላኪዎቹን አጀንዳ በሚገባ ተገንዝቦ መንግሥት ሰላም እንዲያሰፍን በተደጋጋሚ ጥያቄዎችን በተለያዩ አግባቦች ሲያቀርብ መቆየቱ የሚታወስ ነው። የአማራ ክልል ሕዝብ ክልሉን ከግጭትና ስርዓተ አልበኝነት ለማውጣት በየአካባቢው ተሰባስቦ ምክክርና ውይይት አካሂዷል። የክልሉ ህዝብ ጥያቄዎች በብሔራዊ ምክክር ኮሚሽን በአጀንዳነት እንዲያዙ አድርጓል። ራሱን ፋኖ ብሎ የሚጠራው ቡድን ትክክለኛ የነጻነት ታጋይ መስሎት የተቀላቀለ ወጣት ወደ ሰላማዊ ህይወቱ እንዲመለስ በሀገር ሽማግሌዎችና የሃይማኖት አባቶች ለምኗል። ከዚህም መሳ ለመሳ የፌዴራል የጸጥታ ተቋማትና የክልሉ የጸጥታ መዋቅር የክልሉን ሰላም ለማረጋገጥ ከፍተኛ ጥረት አድርገዋል። መስዋዕትነትም ከፍለዋል፣ እየከፈሉም ነው። በዚህም በክልሉ አብዛኞቹ አካባቢዎች ሰላም ማስፈን ተችሏል። በተፈጠረው አስቻይ ሁኔታም የክልሉ ህዝብ ከልማት ጥረቶች ወደ ኋላ እንዳይቀር በርካታ የልማት ስራዎች ተከናውነዋል። ይሁን እንጂ በጸጥታ ኃይላችን ጥረትና በሀገር ሽማግሌዎች ተማጽኖ አንጻራዊ ሰላም ቢሰፍንም ህዝቡ በሚሻው ልክ የክልሉ ሰላም ሙሉ ለሙሉ አልተረጋገጠም። የዜጎች እንቅስቃሴ ከእገታና ዘረፋ ስጋት በመልአት አልተላቀቀም። የነገ ሀገር ተረካቢዎች በተሟላ መልኩ ወደ ትምህርት ገበታ አልተመለሱም። የልማት እንቅስቃሴዎች ህዝብና መንግሥት በሚሹት ልክ እንዲፋጠኑ ምቹ ድባብ አልሰፈንም በዚህ ምክንያት ህዝቡ ብሶቱን ለመንግስት ጎላ አድርጎ ለማሰማት በተለያዩ ከተሞች ሰላማዊ ሰልፎችን አካሂዷል። በሰላማዊ ሰልፎቹ መንግስት የክልሉን ሰላም በማረጋገጥ ልማትን እንዲያጠናክር ህዝቡ ጠይቋል። መንግስት የውስጥ ባንዳዎችንና የውጭ ኃይሎችን አደብ እንዲያስገዛለት፣ ልጆቹ ወደ ትምህርት ገበታ እንዲመለሱለት፣ ማሳውን ወደ መጎልጎልና ማረስ እንዲሰማራ፣ በኑሮው በሰላም ወጥቶ መግባት እንዲችል ምቹ ድባብ እንዲፈጠርለት፣ ሰላሙን በጋራ ለመጠበቅ እንደተዘጋጀና መንግስት ህግ ለማስከበር የጀመረውን ጥረት በጽናት እንደሚደግፍ በሰላማዊ ሰልፎቹ ገልጿል። መንግስት ባለፉት ዓመታት ግጭቶችን ለማስወገድ በርካታ አማራጮችን ሲከተል መቆየቱ የሚታወስ ነው። ጥያቄ ያላቸው አካላትን በማቅረብ ለማነጋገርና ለመደራደር በርካታ ጥረቶችን አድርጓል። በተደጋጋሚ የይቅርታና ምህረት ጥሪዎችን አቅርቧል። በዚህም በርካታ በስህተት የጥፋት ኃይሎችን ተቀላቅለው የነበሩ አካላት እጃቸውን በመስጠት ህይወታቸውን አትርፈዋል። ህዝቡን ለመካስ የሚያስችል የተሀድሶ ስልጠናም አግኝተዋል። ነገር ግን አሁንም ጥቂት ጥቅመኞች የህዝቡን ሰላም እያወኩ የባዕዳንን ተልእኮ ለማሳካት እየተወራጩ ይገኛሉ። መንግስት የህዝቡን የሰላም የልማት ና የመልካም አስተዳደር ጥያቄ ለመመለስ ዛሬም እንደ ትናንቱ ዝግጁ ነው፤ መንግስታዊ ኃላፊነቱም ነው። የአማራ ክልል ህዝብን ጥያቄዎች ለመመለስ ከክልሉ ህዝብ ከክልሉ አስተዳደርና የጸጥታ ኃይል ጋር በመቀናጀት መንግስት የላቀ ጥረት ያደርጋል። ህዝቡ ከመንግስት ጋር በመቀናጀት ሰላሙን ለመጠበቅ ያሳየውን ቁርጠኝነትም ያደንቃል። የሰላም በሮችን ዛሬም ክፍት አድርጎ እየጠበቀ የህዝቡን የሰላምና የልማት ጥያቄ ለመመለስ ከመቼውም ጊዜ በላቀ ደረጃ ዝግጁ መሆኑንም መንግስት ያረጋግጣል። የሰላም አማራጮችን የማይቀበሉ አካላትን በክልሉ የጸጥታ መዋቅርና በፌዴራል መዋቅር አማካኝነት አደብ በማስገዛት የሕዝቡን ሰላም ለማረጋገጥ ይሰራል። ሕዝቡ በአደባባይ ያቀረባቸውን ጥያቄዎች ከሕዝብ ጋር ለመመለስ ያለሰለሰ ጥረት ያደርጋል። ሕዝቡ በሰለጠነ አግባብ ሀሳቡን በመግለጹም መንግስት ምስጋና ያቀርባል።